የኪራ አባትም ለኪራ ዲስ ሚስት አጩለት። የጽናት አባትም ወደ ሀገራቸው መሄድ ይፈልጋሉ። እዚህ ተሳቅቄ ያለው ልጅን አሳቀኳት። ኪራንም መሳፈሪያ እንዲሰጠው ይጠይቃሉ። የኪራና የጽናት ይሆን በጣም አደጋና ፈተና ላይ ነው በአሁኑ ላይ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሲ ዩቲብ ቻናል ተከታታዮች በተወዳጇ በጽናት ድራማ በክፍል 49 መጣናል ላይክና ሸር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ የዛሬው ምን ይሆናል የሚለውን አብረን እናያለን የጽናት አባትም እዚህ መምጣቴ ልጅን ሳያሳቅቃት አይቀርም እያሉ ብቻቸውን ያስባሉ ምን ይሻለኛል ወደ ሀገሬ ልመለስ አስቤ ግን ደግሞ እውነቱ እውነቱም ለእኔ ብትነግረኝ የአእምሮ እርፈት ነበረ አሉ አባባም ጸበልት አንድ ልጅ እንዳይኔ ብለን የማያትን የምሳሳላትን አደራሃን እያሉ ጸሎት ያደርጋሉ። እንደ በደለ ቢሆነ እኔን ቅጣኝ እያሉ አባባ ጸሎት ያደርጋሉ። እንደዛ እያለች እየጸልዩ ጽናት ትመጣለች። እንዲ አባ ምነው? ብቻ ና ዜ ጽናት የመጣሽ? አረ ምንም እዚህ እኮ አሁን ስፖርት ስሩ ነበር አሁን ሄዱ፣ አለ አባባ አማህል እንዴ? አለችው ጽናትም። አራማኝ ደህና ነኝ የቁጭ ማለት ስለ ደከመኝ ነው። አባ በቃ ዞር ዞር እንበልና አየር እንቀበል አለችው ጽናትም። አረ በፍጹም እኔ እዚሁ ይሻለኛል አሉ። ባይሆን አንቺ ምግብ በይ አሉ የጽናት አባትም ልጄ አፈር ብላለች። አሳቀኩሽ ምን ነብሬን ባይወስድብኝ አሁን ነበር ወጥቼ ወደ ሀገር የሚሄድ እያሉ ነበር። በሌላ በኩል መራዊት ሄድና እንዴት ዋልሽ ትላታለች። ፊትሽ ልክ አይደለም። ስለ ፀሐይ ነው አለቻት። ፅ እኔን አትዋሽኝ የደበቅሽው ነገር አለ አለቻት። የአባቴ ጉዳይ እያሳሰበኝ ነው አለቻት። ምናምማቸው አይ አላቅም ግን አባቴ የሚታክዘውን ነገር አለ አለቻት። እሱ ብቻ አይደለም አባቴ በጣም ተሳቋል። ምግብ እንኳን ለብቼ እንዳሰርልኝ እያለ ነበር አለች። የኪራ አባትም ስልክ ካወሩ በኋላ እንዳጋጣሚ ኪራ ይመጣሉ። አሁን ከእናት ጋር ሳወራ ነበረ አሉት። ራሷ ትደውላ ያለ ያለው ፈልጋይ ነው ሲለው፣ እንግዲህ ሳታጭላ አትቀርም ሚስት አለው። ኪራም ደነገጠና ምን አለ ሚስት ነው አለው። ከዛ ከተማ ቆይቶ የመጣች የጉረቤት ልጅ አለው። እማ ደግሞ ምን ሆና ነው ፍቅር በደለላ ጭራሽ በሀገር ደረጃ ታስፈልግልኛለች አለ ኪራ። ስለምታስብልህ እኮ ነው አለ አባታቸው ኪራን ተስለእናትህ የማታውቀው ብዙ ነገር አለ። ለዛ ኮኑ ተደጋጋግም አል ግባ ምትልክ አልገባኝም አባ አለ ኪራ። ምንድን ነው? እሱን ሌላ ጊዜ ነግረሃለሁ አለ። እኔም እናቴን እወዳታለሁ መተኪ የሌላት አለና ኪራ መልስለት። እንደዛ ካልኩ ባለችበት ሰዓት አስደስታ ላለው አባ ቆይ ባለበስ ኪራም ጊዜው ስላልደረሰ ነው እንጂ እንደፈለገ ይነግረዋል። በጭር አባቱ ደግሞ እንግዲህ እንዳጨለትና እንዳገባ ነው የሚነግረው። አባ ምነገው እንደዚህ ተናግሮኛ አቅምኮ አለ ኪራ። በሌላ በኩል ኪራ ከራሱ ክላስ ተቀምጦ ሳለ ጽናት ትገባለች። የእኔ ድንብሽ ቦሽ እያለ ኪራ፣ ቆይ ምን ሆነ ነው ከአባት ጋር ተጣላክ እንዴ አለች። አረ በፍጹም አራት ዋሸኝ፣ ቅድም ሳሎን ድምፅ ሰምቻለሁ። ትልቅ ነገር አይደለም ባክሽ፣ ይልቁን ስናፍቀሽኛል። ኪራቶ መራራቁ ነው ሚሻለን አለች ጽናትም። ኪራም ማለት አልገባኝም አለ መቼ ተቀራርበን ነው ወይ ጽናቴ ቅድም አባ አግባ ስራ ላይ እንደብረሽ ነው አላት። ለምን ደብረኛል? ውግ ማድረጋቸው ማለት ነው የፈለጉት? ታዲያ አንቺን አግብቼ ማሳየት እችላለሁ አለ። ጽናትም እንደሱ ይሆናል ብለክ ነው አለችው። ጽናቴ አልገባኝም አለ ግራ። የተፈጠረ ችግር አለ ግራ። እኔ አባቴን ማዋሻ በጣም እየከበደ ነው። ስለዚህ እውነቱን ንገራቸው። ጽናት ምን ብዬ እናገራለሁ? ትምህርት ማቋረጤን? እሺ ከአንተ ጋር ፍቅር መጀመሬን እን በጭራሽ አናገርም አለች። ከዛ ስንት ትዳር ገፍቼ መጽቼ ከአንተ እንደዚህ መሆኔ መደሰት የሚደሰት ይመስላል አለችው። ደግሞ ከሀገሬ ስወጣ ምንፈልጋ ነው ወንድ ለምዳ ነው ብዙ ተብያለሁ አለችው። ያውን ኦን ማድረግ አልፈልግም አለች። ጽናትም ጽናቴ እባክሽን አታውሻሽኝ፣ ምንም ያልሽ ነገር አልገባኝም አለ ኪራ በዛ መሃል እንደዛ እያሉ እያረ የኪራ አባት መጣ። ጽናትም ደንቅጣ ትነሳለች። አባ ፈልጋይ ነው አለ። ጽናትም ደንግጣ ወጣ ትሄዳለች። ለእናት ደውልላት አሉ። አባም የኪራ አባትም ኢለና ትደውልላቸው ካሉ በኋላ ጥላቸው ይወጣሉ። ኪራም በጣም ደነገጠ። በሌላ በኩል ደግሞ ክብሮም ጋር አባባ እያወሩ ነበረ። ከኪራ ጋር እንደተጣሉ ሁሉን ነገሩ ነግሯቸው ነበረ። በዛን ሰዓትም ኪራ ራሱ ለምን እንዳልነገረኝ ገርሞኛል እያሉ አባባ እያወሩ ነበረ። በሌላ በኩል ኪራ አባትም ኪሩቤል እያለ ሲጠራ ጽናት አቤት ጋሽ ብላስተር አንች ማንጠራሽ እጅና ኪሩቤን ጥሪ ይላል። ኪራም ሲመጣ ና ቁጭ በል ተባለ። ምን ነው ችግር አለ ሲል ምንድን ነው እዚህ ቤት እየተካሄደ ያለው አለ። አልገባኝም አባ። ግልጽ እኮ ነው በአንተና ክብሮም ያልተጓባዝ የወጣችን ነገር እንግዲህ አለ። ኪራም አባትነይ፣ መዋሸት አቁም በጽናት ምክንያት ነው ሲል፣ በአንድ ሰራተኛ ምክንያት ያሳደግኩትን ልጅን አለና ተናገረ። ኪራም እሷ ከዚህ ውስጥ ምንም ነገር አላጠፋችም አለ። አባቷን ያዝልና ተይል ከሷም ከእሷም አዳረሳት ከወንድማማቾች አለ። ኪራም ጽናት የምታውቀው ነገር የለም አለ። በሌላ በኩል አይ ጽናት መከራሽ፣ አለ ኪራ ምን ብሎት ነው ያ ከይሲ እያለ ኪራም ብቻውን መውራት ጀመር። ጽናትም ኩሽና ታክዛ እና ብቻዋን ባለችበት ሰዓት የኪራ አባት ይሄዳሉ። ስሚያንቺ እንዴት ወንድማማች ታጣያለሽ ብሎ ሲጠይቃቸው ጽናትም በድንጋጤ አልክባኝም አለችው። በሽጎ ምንም የምታውቂ አትመስም። ኪራና ክፍሮን በአንቺ ምክንያት ነው የተጣሉ እውነት ነው ሲል ጽናትም አዎ አለች። አንቺ ሲጀመር

አለቀሰች። ለምንድን ነው ነገሮች ከእኔ ላይ እንደዚህ የሚበላሹብኝ? አለችና ጽናት ቆይ ለምን እያለኝ ብቻዋን ማልቀስናው መተከዝ ልባን የሰበረው የኪራ አባት አነጋገር እጅጉን ልባን ሰብሯታል። ጽናትም በጣም እያለቀሰች ነበር። በሌላ በኩልም አባባ ክላስ እንደተቀመጡ ኪራ ሂዱ አቤት ጋሼ አላቸው። ጭወል አሏቸውና በደህና ነው የፈለጉኝ አሉ። አዎ ልጄ በደህና ነው አሉ የጽናት አባት እንግዲህ ይህም ልጄም

ራኪራም አረ እንደሱ አይበሉ ቤት እኮ ነው አሉ። እኔ ከዚህ በላይ አልችልም ድምጿን እንጂ አይኗን ማየት አሉ። አባባ ልጅ እኮ ነኝ ምነው መሰቃቃ አያስፈልግም አለ ኪራም ተው ልጄ ተው አሉ። ልጄንም በሰው ሀገር አንከራት አንከራተትኳት አሉ። እኔንም የሚያስጨንቁኝ ሌላ ነገር ካሉ ይንገሩኝ። አረ ምንም የለ አሉ። ጃ በጧት ትኬትን ቆረጡልኝ አሉና አባባም ወደ ሀገራቸው ጅራም ጽናት እንደሚንከባከባት ለአባታቸው ቃል ይገባል። እሳቸውን መረቋቸው እና የጽናት አባትም ከነ ጽናት ጋር ሰላም ተከተሰጡ በኋላ እንሂድ ብለው ወደ ሀገራቸው ይሄዱ። በሌላ በኩልም ጽናት እንግዲህ ወደ ሳሉ ልታጸዳ ስትል ሰላም አደሩ ጋሼ ብለው ሰላም ተከሰጠ በኋላ ተቀመጭ አላት ማታ ተቆጥቼ ስለተናገርኩሽ ይቅርታዋ ሲል ጽናትም አረ ችግር የለም አለች አንድ ነገር ላማከርሽ እፈልጋለሁ ሲል ጽናትን በመደንጋጥ እኔን ነው አለች ልብሽ ሆነሽ እንድታዳምጪኝ እፈልጋለሁ ያንቺን ቆራጥነት እሺ ጋሼ ግን ምን ነው ችግር አለ አለችው አንቺን ቆራጥና ጀግነት ሲል በቃ እስካሁን ከሰሞታ አይበልጥም ልስመው አለችው እሱም ከኪራ ጋር ያለሽን ቅብረስ ቀረቤ ስለማውቅ ነው ሲላጠሽ፣ ጋሺ አለች። እንግዲህ ባለቤቱም የካንሰር ታማሚ እንደሆነ ሲነገራ፣ ጽናትም ደነገጠች። ስለዚህ እሷን በመሰቃየት ከጀመረ አመቱ ሆኗታል። ግን ልጅ ኪራ ከሰማ መንፈሱ ይጎዳል፣ አልነገረችውም። በጣም አዝናለው አለች ጽናትም ግባያ ሳልሞት እያለ ብጨቀጨቀውም ክረመት ሰማ በጣም ጠንካራናት ናት አለች ጽናትም። ሲያማት እንኳን ከኪራ ፊት ወጥ ነው የምታደርገው እና ባክሽን ክርቤል እንዲያገባ እርጅው። እሺ እኔ እንዴ ልረዳ ይችላለሁ አለች ጽናትም። አንዲት ልጅ አለች እሷ ትመጣለች፣ እንዲዋደዱ አድርጋቸው አላት። ጽናትም ደንግጣ ጋሼ ይህን ይቅርታ ማድረግ አልችልም አለች ጽናት። ጋሼም ትችያለሽ ክብሮም እንደነገረኝ በጣም እንደምትቀራረቡ ነው። ሴት ነሽ ብላሃተኛ ነሽ። እባክሽን በምትወጂው አምላክ ልለምንሽ ልክ እንደ እርዳታ ጠየቋት። ጽናት ሜ ማድረግ አልችልም ምክንያቱም አለችና እኔ እና ኪራ ብላ ልታወራ ስትል ብዙ ጊዜ እንደምትጣሉ ሲል እየለመንኩሽ ነው። ገንዘብን ካስፈለገ የፈለግሹን ነገር አደርግልሻለሁ አሉ። ኧረ እኔ ገንዘብ አልፈልግም ማለች ጽናትም ቆይ ግራ ልጅቱን ባይወዳትስ? አለች ጽናትም፣ በጣም ነው የሚወዳት ጸባይ ያላት ልጅ ናት፣ በቤተሰባችንም ቢሆን ትመጠናለች። አላት ጽናትም እሺ ግን አለችና በደንብ አስቢበት። ያቺ የታቃ የሆነች ሚስቴ ልትሞትብን ነው በማለት ጽናትን ጥሏት ይሄዳል። ጽናትም ለምንድን ነው ይህ ሁሉ ፈተና እኔ ላይ እየበዛ ያለው? ቆይ ምን አይነት አጣብቂ ውስጥ ነው የገባሁት? አለችና ጽናት ማልቀስ ጀመረች። አሁንም ለምንድን ነው ደስታ አሳይተች የምትነፍገኝ? አለችና ጽናት ራሷን ማማረር። በሌላ በኩልም ጽናት ክላስ ተቀምጣ አሁን ምን ላደርግ ነው? እንዴት ብዬ ነው የምወደውን ሰው ፍቅር ማመቻች? ይሄ ማድረግ አልችልም። በቃ እውነቱን ለጋሽ ይነግረዋለሁ፣ አለችና ጽናት ተነሳችና፣ እንደገና ተመልሳ ደሞ ይቺ የልጅዋና ደስታ የምትፈልገውን እመማን የልጇን ወግ ማድረግ እየጠበቀ ሞት ቢወስደት ራስ ወዳድነት አይሆንብኝም አለችና ጽናት ከራሷ ጋር ማማከር ጀመረች። ለማን ይህን ነገር ማማክረው አለች። ለሰሚውም ግራ ነው። እንደዛ እያለች መራዊ ትመጣለች። ጽጽ በይሰሞን ምን ሆነሽ ነው? ብቸኝነት እያበዘሽ ነው ታውቀሻል አለች። የሆነ ነገር አሳስቦኝ ነው አለቻት። ምንድን ነው እኔም ማላውቀው የተፈጠረ ነገር አለ አለቻት። ኧረ ምንም የለም ለምን ጠየቅሽኝ አለቻት። አሁን እኮ የሆነ ነገር አሳስፈኝ ነው አልሽ። ስለ አባቴ ነው አለች። አሁንም ወሽታ ጽናት መናገር አልፈለገችም። አልደወለልሽም? በበቀለ ስልክ ደውሎልኝ ግን በቃ የልቤ አልደረሰም አለች። ወይም የዋሸሽሽ ነገር አለ አለቻት። እሷ ግን መናገር አልፈለገችም። ምኑን መነጠቅ ለምችዋለሁ አልገባኝም። ምን ንወስተ ሌላ ጊዜ አወራሻለሁ አለችና ጽናትም ጥላት ወጣች። ወይም ፅ ምኑ ናት ነው በህይወቷ ተስፋ ቆርጣለች። ደግሞ ምን አጋጥማት ይሆን አለች። እና መራዊ ከራሱ ሀገር ተማግራለች፣ ፈተና የለሽ የተባለች ልጅ አለች። በሌላ በኩልም ኪራና ናሆሜ አንድ ላይ ሆነው ሊንገራቸው ላውራቸው ስላት አይሆንም አለችኝ። ኪራ ለመፍረድ አትቻኩል አለ። ናሆሜም ምን ብላ መንገር እስኪ፣ በእኔ ቦታ ሆነ አስበው እኔ ምን ላድርግ እስኪ አለ። ጽናትን አገኘው ተደርሼ፣ አሁን የተፈጠረው ነገርስ ጓደኛ እባክን ይገባኛል። አሆሜ አላቅም። በዚህ በኩል ያህት የመታመም በዚህ ጉዳይ አባቴ ቁጣ እያለ ኪራም ያማርራል። ጋሽ ለምንድነው የተቆጣ ያሉት ክብሩን ጋ መጋጣታችን ማን እንደነገረው አላቅም። የሆነ እንግዳ በመጣ ቁጥር ለምን ደዚህ ታሳፍረኛለህ እያሉ ነው አለ። አንዳንድ እንደዚህ ነው ሰዎች የምትወደውን ሰው ስትናገርበት ሰው አይመስልም አሎ ናሆሜ። ጽናትም ውሃ በወሰደች ሰዓት ጽናት እንዴት ነው አሰብሽ አሰብሽው ሴላት አዎ አለች። አም ተቀመጭ አላት እና ቁጭ አለች። እኮ የልጅ ነገር ባይሆንብኝ አላስጨንቅሽም አለ ጋሽ ተረጅ አለው። ግን ኪሩቤል ቢሆን የማይወዳትን ሴት እሱ የመረጣትን የወደዳትን ቢያገባ ይሻላል አለችው። ኔኮ አድርጊ እያልኩሽን አልሰማሽም በመሃላቸው ፍቅር እንዲፈጠር አድርግን አለ። ግን መጀመሪያ በህይወት የሚወዳት ሴት ካለች መጠየቁ አይከፋም አለችው። እኔ እኮ እርግጠኛ ነኝ ማንም ሴት የለችም አላት። ብትኖርም እንደ ሀሴት የምትሆን ሴት አይኖርም አለና መለስላቸው። ልጅቷን ግን በደንብ ያውቋታል አለች ጽናትም። እንዴት አይነት ቤተሰብ የተከበረ መሰለች አለና ስለ ትትናዋ ስለ ሰው አክብሮታ አንዳንድ ነገሮች ለጽናት ይነግራታል። ልል ትኮናት አለ። ጽናትም እሽ ጋሽ መጀመሪያ ኪራን ጠይቄ ከሌለ ሴት ፍቅር ጀምሮ ከሆነ ማረጋገጥ አለብኝ አለች። አንቺ እኮ ዝም ብለሽ ነው የምትጨነቂ የልጅን ጸበይ ነው ያውቀዋሉ አለ ኪራ አባትም በዚህ ጉዳይ ርጅን እንጂ የማላረግልሽ ነገር የለም አለ የምትቋቋበትን ገንዘብ እሰጥሻለሁ ሲል ጽናትም እኔ ምንም አይነት ገንዘብ አልፈልግም ጋሼ እኔ የምፈልገው የሰው የት የምኞት እንዲሳካ ነው አለች የእናቱ አደራ ስላለብኝ ነው እናቱ በየቦታው ሰርግ በልታ የልጅን አለምሳሌ እንዳልሞት እያለች ነው በማላቸው እያወሩ እንግዲህ የኪራ አባትም ይወጣል። ኪራም እንግዲህ አሁን የሚያናድር ነገር ነው የተናገር። ከኋለ በመሃልም ጽናት የትዳነ ቆስ ልያት አለና ኪራም ተነስቶ ሄደ። በዛውም እኔ መራዊ ልያት አለና ና ሁለታቸውም ተነስቶ ሄዱ። እናት እያለ ሲሄድ ኪራም ጽናት ወደ ስር ተደበቀች። በቃ መለስ ብሎ ሲሄድ እሷም ደግሞ በአኮኮሎን አላት። ብዙ ነገር ለማዋሸት ሞክራለ። ኪራ ደግሞ ስቷሽኮ አቃለሁ። በዛ ላይ ደግሞ የኔ ሚስት፣ ስለዚህ ነገር ደጋግመን ያወራንበት መሰለኝ ስለየቱ አላት ከኔ መቅረብህን አቁም አለችው። ኪራም በጣም ደነገጠና፣ በቃ ይሄ ፍርሃት አይለቅሽም እንዴ? እኔ ምንም ነገር አድርግ ብቴ ለማድረግ ዝግጁ ነኝ። ቆይ ያስጨነቀሽ ነገር አለ? አዎ፣ ግን ብነግር ማትረዳኝም አለችው። ቆይ ያጠፋሁት ነገር አለ አል አለ ኪራም። እንግዲህ ኪራ ምንም ባላደረገው ነገር ጽናት ብዙ ነገር እየተናገረችው ነበር። እሱ ከሄደ በኋላ ለበደለችው ያለ ጥፋቱ ለተናገረችው ነገር ብቻዋን እያወራ ነበረ። እንደዛ እንዳለም ቪዲዮ ያልቃል። በቀጣይ እስከምንገናኝ ላይክ እና ሸር ሰብስክራይብ ያደረጋችሁ ጠብቁን።